ጤና ይስጥልኝ ይህ ኢትዮ ፎረም ነው። መከላከያ ማምሻውን ባወጣው መግለጫ ብርጋዲየር ጀኔራል ምግበይ ኃይለ በአማራ ክልል ስድስት ዞኖች ውስጥ አገዛዙ ጽንፈኛ የሚላቸውን የፋኖ ታጣቂ ኃይሎች በአንድነት ዘመቻ ስር አስተባብረውብኛል፣ አይዞ ብለው ጽንፈኛውን አደራጅተውብኛል ማለቱን ተከትሎ ኢትዮፎረም ለጄኔራሉ ለጀኔራሉ ደውሏል። እናም ጀኔራል ምግበይ ከፋኖ ጋር ስላላቸው ግንኙነት፣ በኤርትራ በኩል ይሸጣሉ ስለተባሉት ወርቅ፣ በአዲስ አበባ ደርድረዋቸዋል ስለተባሉት ፎቆች ጠይቀናቸዋል። በመከላከያ ውስጥ ለሀያ ዓመት በኃላፊነት የሰሩት ጄኔራል ምግበይ የብልጽግና መንግሥት ባወጣው መግለጫ ግን ወታደራዊ ዕውቀት የሌላቸው ብሏቸዋል። ስለዚህ ጉዳይ ተጠይቀው በፈገግታ ታጅበው መልስ ሰጥተዋል። በመከላከያ ውስጥ በነበራቸው ኃላፊነት አሁን ያሉትን የብልጽግና ጀኔራሎች አዛዥና አስተማሪ ሆነው እንደሰሩ የሚናገሩት ጄኔራል ምግበይ እነዚህ ሰዎች እነማን ናቸው ለሚለው ጥያቄ ምላሽ ሰጥተዋል። ለደቂቃዎች አብራችሁ በመቆየት ቃለ ምልልሱ እንድትከታተሉ እንጋብዛለን። በጣም አመሰግናለሁ ጀኔራል፣ በአሁኑ ሰዓት የት ነው ያሉት? በመደበኛ ስራ ትግራይ ነው ያሉት? መቀሌ ነው ያሉት? በመደበኛ ስራ ላይ ሲሉ በቅርቡ በአቶ ጌታቸው ደብዳቤ መታገደው ተገልጾ ነበር። ስለዚህ ታግደውም ስራ ይሰራሉ ማለት ነው? ታጋች አይደለንም። በዚህ ካልይ መደበኛ ስራችን የጸጥታ ስራ ነው። የጸጥታ ስራ እንዳንሰራ የሚያደናቅፍ ነገር ብዙም የለም። የጊዜው መንግስትም የጋራ ነው፣ የትግራይ ህዝብ ከፕሪቶሪያ ውል ጋር ተያይዞ የሰራዊት አባላትም ቲፒኤልኤፍም፣ የውስጥና የውጭ ምሁራንም የትግራይ ተወላጆች ማለት ነው፣ ስፔሻል የጀስቲስ የተፈካካሪ ድርጅቶችም በጋራ ሆነን ቋቋም ነው እና እኛ ራሳችን የጊዜያው መንግስት አካል ነን። ስለዚህ በግለሰብ ደረጃ አይደለም የኛ ጉዳይ የሚወሰነው። የጠቅላላ የራሳችን አደረጃጀት አሰራር አለን እና አሁንም ስራ ላይ ነው ያለሁት። መደበኛ የጸጥታ ስራ ነው ያለሁት። ያው ከዚህ በተጨማሪ ማምሻውን መከላከያ ባወጣው መግለጫ በአማራ ክልል ውስጥ ዘመቻ አንድነት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 ክልል ያለን ኃይሎች ያ ህግ አክብረን ነው ይሄድን ያለ ነው እና መንግስት ግን መንገድ የሰላም ስምምነቱ እንዳይሳካ ከሚሰሩ ግለሰቦች ውስጥ አንዱ አድርጎ እርስዎን ከሶታል። አይ እኔ እንደዛ አይነት አይደለሁም። አንደኛ የትግራይ ህዝብ ጥያቄም እንቅስቃሴም በግለሰቦች አይወሰንም። በፍጹም እሱ ነው ስህተቱ። ምክንያቱም እኛ አግባብ ያለው አደረጃጀት ያለንን ነን እና ከፕሪቶሪያ ውል መሰረት ነው ሁሉም ነገር እየሄደ ያለው። ስለዚህ ከፕሪቶሪያ ውል ውጭ ያለ አግባብ ከኤርትራ ይባላል አንዳንዴ አንዳንዴ ከፋኖ ደግሞ አሁን የመጣል ሌላም ሊመጣ ይችላል። እንደዛ አይደለንም እኛ ሊሆንም አይችልም አናረገውም በፍጹም። ይሄ ደግሞ ይታወቃልም። ስለዚህ ከውል ፕሪቶሪያ ከስምምነቱ ውጭ የሚደረግ እንቅስቃሴ እንታገላለን፣ እናስተካክላለን፣ ወደ ትክክለኛ መንገድ እንዲገባ ጉዳይ ነው። እንደ ሰራዊትም ከፋኖ ሁሉም ነገር ተግባራዊ እንዲሆን የምንጠር ነው። ስለዚህ የፋኖ የሚባለውን እንቅስቃሴ የራሱ የሆነ እንትን ሊኖረው ይችላል። እኛ ከፋኖ ጋር ከአግባብ ውጭ ግንኙነት የለንም። ግልጽ ለመናገር አንድም የፋኖ አመራር ከኔ ጋር ምንም አይነት ግንኙነት የለው አላረገውም ም በገቢም አይደለም አናደርጉ በመንግስት መግለጫ ላይ በአዲስ አበባ ውስጥ ፎቆች ደርድሯል፣ በኢህአዴግ ዘመን በሌብነት ስሙ የታወቀ ነው፣ በአሁኑ ሰዓትም በዱባይ ቤት ሊሰራ እና ሊገዛ እንደዚህ እየተዘጋጀ ነው የሚል ይዘት ያለው መልእክትም አለ። በእርግጥ በአዲስ አበባ እነዚህ ፎቆቹ ከነበሩ የት አካባቢ በምን ሁኔታ ነው ያሉት? አሁን መንግስት ወርሷቸዋል ወይስ መንግስት አግዷቸዋል? እንዴት ያለ ይዞታ ነው ያላችሁ ይ እንደ ማንኛውም ዜጋ መደበኛ የሆነ ቦታ አለኝ። ምንም መንግስትም ያውቀዋል። ከዚህ በፊትም መከላከያም እያለሁት በኢትዮጵያ መከላከያ ውስጥ እያለሁም የነበረ ቦታ ነው። ከዛ የተለየ ነገር የለም። መንግስት ከዚህ በፊት በነበረ ጦርነት እንደ ማንኛውም የትግራይ በዚህ ጦርነት የተሳትፈዋል በሚል ታጉደው ነበር፣ ኋላ መንግስት በአግባቡ የለቀቃቸው ናቸው። ስለዚህ የተለየ ሀብትም ያለኝ ሰው አይደለሁም። በቢዝነስ ውስጥ ነበር ለተወሰነ ሰባት ስምንት ዓመት በዛ ከቢዝነስ ጋር ተያይዞ አንዳንድ የተወሰነ ቤተሰብ የሚያስተዳድርበት አቅም ለመገንባት ሞክሬ ነበር፣ አልተሳካም በተፈጠረ ሁኔታ። ስለዚህ የተለየ ሀብት ያለኝ ሰውም አይደለሁም፣ ፍጹም ውሸት ነው። ፍጹም ፍጹም እንደዚህ አይነት ካራክተር ያለኝ ሰውም አይደለሁም። ብዙ ሰው ያውቃል። በቅርብ ከድሮ በትጥቅ ትግልም ከዛ በመከላከያ በነበርኩበት ጊዜም ከዛ በኋላ አሁን በዚህ በትግራይ ባለው የሶስት አመት ማለትዮ ብ ያለፈው አራት አመትም በትግራይ ውስጥ ነው ያሉት ከተለያዩ የጸጥታ መዋቅር ያሉ ጓደኞች አብረን ነው የምንሰራ እና ከህግና ከስርዓት ውጭ ያለ አግባብ ሀብት የሚያካብት ሰውም አይደለም። ሮም በመከላከያ እያለሁም ይታወቃል አሁን እንደዛ አይነት ሰው አይደለም። በአሁኑ የመከላከያ መግለጫ ላይ በኤርትራ በኩል አድርጎ ወርቅ እየሸጠ ይገኛል ሲልም እንዲሁ በመግለጫው ላይ ተገልጿል፣ አይቼዋለሁ። ፍጹም ፍጹም እንደዛ አይነት ውስጥ የሚገባ ሰውም አይደለም፣ ፍጹም ፍጹም ያልኩ ነው። በፍጹም ህገ ወጥ በሆኑ ተግባሮች ላይ በትግራይ ውስጥም በኢትዮጵያ ትግራይ አሁን ባለሁበት ቦታም ቢሆን ድሮ በመከላከያም በነበርኩበት በቢዝነስ ዓለምን በነበርክበት ሁሉም ነገር በአግባቡ የሚሄድ ህጋዊ ሰው ነኝ። እና የወርቅ የሚባለውም ጠቅላላ ፍጹም ፍጹም አሉባልታ ነው። ከኤርትራ ጋም ምንም አይነት ግንኙነት የለኝም። ከኤርትራ ጋ መገናኘት በትግራይ በኩል ስርዓት ያለው ህዝብና መንግስት እና ሰራዊት ነው ያለው ስለው በሆነ መንገድ እየተነሳ የሆነ ሰው ከኤርትራ ጋር እየተገናኘ የትግራይን ጥቅም በረዥምም በአጭርም ምን ጥቅም አለው ብሎ በደንብ ገምግሞ የሚሆን ከሆነ በአግባቡ የማይሆን ከሆነ ደግሞ ምክንያቱ ውል አለ የፕሪቶሪያ ውል ስላለ ከኢትዮጵያ መንግስት እሱ ተከትለን ጥያቄያችን በአግባቡ እንዲመለስና ከኢትዮጵያ ያለንን ጉዳይ በአግባቡ መልክ ሳናሲዝ ወደ ግራና ቀኝ መሄድ የምንችል ሰዎች አይደለንም። ይሄ ጉዳይ እየመጣ ያለ ከአጀንዳ ለማስወጣት ነው። በግልጽ በሆነ በተለያየ መድረክም ገልጭ ያለው የትግራይ ሕዝብና የትግራይ የአጸጥታ ኃይሎች የትግራይ የፖለቲካ ኃይሎች ከአጀንዳ ለማስወጣት የሚደረግ ጥረት ነው። አጀንዳው ምንድን ነው? የእኛ አጀንዳ በፕሪቶሪያ ውል መሰረት ነፃ ያልወጣ ሕዝብ ነፃ እንዲወጣ፣ ምዕራብ ትግራይ፣ ጸለምት፣ ራያ ወደ ሳስኮ አንተ ይመለስ ና ህዝቡም የተፈናቀለ ህዝቡም እንዲመለስ፣ ከዛ በኋላ ህገ መንግስት መሰረት ተደርጎ የትግራይ ህዝብ ወደ ምርጫ እንዲገባ፣ ና በፌዴራላዊ ህገ መንግስት መሰረት አንድ ክልል ማግኘት የሚገባውን ህገ መንግስታዊ መብቶች በአግባቡ እንዲገበር፣ ከዚህ በፊት ለጦርነት ምክንያት የሆኑ ጉዳዮችም እንዲፈቱ፣ የትግራይ የመልሶ ማቋቋም ስራ በአግባቡ እንዲፋጠን ከዛ ወደ ምርጫ እንድንገባ ከዛ በኋላ ዲዲአርን በአግባቡ ለትግራይ የሚገባትን የጸጥ ሀይል ትተን የቀረውን ሀይል ደግሞ በአግባቡ በዲዲ አር ወደ ሰላማዊ ኑሮውን እንዲገባ ከዛ በኋላ ፖለቲካል የሆነ ኔጎሲሽን የሚያስፈልጋቸውን ድርድር የሚያስፈልጋቸው ነገሮችን በአግባቡ ተደርጎ ከፌዴራል መንግስት የትግራይ መጪ እድል ቀጣይ እድል ህገ መንግስታዊ በሆነ መንገድ መፍትሄ እንዲያገኝ ማድረግ ነው። ይሄ ነው የምንፈልገው። ይሄ በአግባቡ ሳንፈጽም እና ውል ፕሮተሪያ በአግባቡ እንዲፈጸም የማድረግ ነው። ያ ለማድረግ ደግሞ የውስጥ ጸጥታ በአግባቡ የመጠበቅ፣ ድህንነት የመጠበቅ፣ ህዝቡ ቀጣይ እድሉ ማስተካከል ነው የምንፈልገው እኛ። ይሄ ነው፣ ይሄ ነው አጀንዳችን። ከዚህ ውጭ ለምድን ነው እኛ ከኤርትራ ጋር ሁነን ኢትዮጵያ መውጋት፣ እንደገና ከኢትዮጵያ ጋር ሁነን እንደዚህ፣ አይነት የሚባል አጀንዳ ትግራይ ውስጥም የለም። አክቹዋሊ የለም። ዋናው አጀንዳችን የራሳችን ብሔራዊ አጀንዳ አለ። ያ አጀንዳ እንዲተገበርልን፣ እንዲፈጸም ከኢትዮጵያ መንግስት ጋር ሰላማዊ በሆነ መንገድ እና በፕሪቶሪያ ውል መሰረት ጉዳዩ መጨረሻ እልባት እንዲያገኝ ነው ጥረታችን። ከዚህ አጀንዳ ማስወጣት ነው ጥረት እየተደረገ ያለ። ከዚህ አጀንዳ እንድትወጡ እየጣራ ያለው አካል ማን ነው? የትግራይ ጊዜ መንግስት ወይስ የፌዴራል መንግስት ወይስ ሌላ አካል? ከዚህ አጀንዳ እንወጣ የሚፈልጉ የተለያዩ የጊዜው መንግስት አባላትም ሊሆን ይችላሉ፣ ከፌዴራልም ሊኖርበት ይችላሉ ነው ያ አይነት ኢንተረስት ያለው ሀይል ማለት ነው በዚህ ታሊክ አሁን ገለ ገለብዬ አይደንቲፋይ ማድረጉ ጠቃሚ ላይሆን ይችላል ግን ያ አይነት ኢንተረስት ያለው ሀይል ነው ወደ እንደዚህ አይነት ነገር እያስገባ ነው ያለ ዳግም ጦርነት እንዲከፈት በትግራይ ፍላጎትም የለን እውነት ንገር የትግራይ ህዝብ ተመልሶ ወደ ጦርነት እንዲገባ ፍጹም ፍላጎት የለውም የትግራይ ህዝብም የለውም ሰራዊትም የለውም አመራሩም የለውም እየተከፋፋን ወደ አላስፈላጊ የሆነ አጀንዳ እንገባ እየተደረገ ነው የሚል እምነት ነው ያለኝ ወደ አላስፈላጊ አጀንዳ እንገባለን ሲሉኝ ምን ማለት ነው? አላስፈላጊ ስልህ ብዙ ነገር ነው። በዋናው አጀንዳ እንወጣለን። ምክንያቱም የፌዴራል መንግስት ከኛ ጋር ያገባው ውል አለ፣ እኛም የገባንበት ውል አለ። እኛም ተግባራዊ ማድረግ አለብን። የፌዴራል መንግስት ይሄ ጉዳይ ሰላማዊ በሆነ መንገድ መጨረሻ እንዲደርስ ማድረግ አለበት እንጂ ወደ አላስፈላጊ ነገር ስልህ ከፕሪቶሪያ ውል ውጭ ነገሩ እንዲሄድ እና ተመልሶ ክልሉ የትርምስ ክልል እንዲሆን የማድረግ እንቅስቃሴ ነው የሚመስለኝ። ይሄ ደግሞ ጡር አይሆንም። ለኢትዮጵያ መንግስትም ጥሩ አይደለም፣ ለትግራይ ህዝብም ጥሩ አይደለም። የህወሓት አምሳኛ መሰረት በዓል ሲከበር በአንድ ሲምፖዚየም ላይ ተካፍለው ይህንን ዘመቻ የሚከፍቱብን የትግራይ ህዝብ በህልውና መቆየት ያንገበገባቸው ናቸው ብለው ነበር። የትግራይ ህዝብ የህልውና አደጋ ያለበት ከማን ነው በአሁኑ ሰዓት? እነዛ ሲያሏቸው አካላት እነመናለ? ለጊዜው ይሄ ጥያቄ ይቆይል ለሌላ ጊዜ። እርስዎን ጨምሮ የትግራይ ወታደራዊ አዛዦች ስማችሁን ከወርቅ ማውጣትና አሁን መከላከያ መግለጫም ላይ እንደተነሳው በውጭ ሀገርም ህንፃ አላቸው ወዘተ የሚለውን በተደጋጋሚ ያነሱታል። መከላከያም ዛሬ ይህንኑ ገልጿል። ከወርቅ ጋር በተገናኘ የተለያዩ በትግርኛ የሚጽፉ የማህበራዊ ሚዲያ ተጠቃሚዎችም እንዲሁ የእርስንና የሌሎች ወታደራዊ ኃላፊዎችን ስም በማንሳት ይገልጻሉ። ቀደም ሲል አብራርተውልኛል ይሄ ነገር እንደሌለ። ለምንድን ነው፣ ከሌለ ይሄ ነገር ለምን የሚነሳ ይመስሎታል? አቶ ጌታቸው ረዳስ በቅርቡ ከግንባር አዛዥነት ሲያግዶት እርሶን በግል አግኝተው ምክንያቱን ነግሮታል ከዚህ ጋር በተገናኘ ከዚህ ከወርቁ ጋር የሚሆን ከሌላ ምክንያት ጋር የተገናኘ ነገር በቀጥታ እርሶን ያናገረ የመንግስት የስራ ኃላፊ አለ? አላነጋገረኝም። ጉዳይ ፖለቲካ እኮ ነው። ምንም ግልጽ ነው። ይሄ ወርቅ ዘረፉ፣ ከኤርትራ ጋር ተገናኙ፣ ዱባይ እንደዚህ ያላቸው፣ ከፋኖ ጋር ተገናኙ ምናምን የሚል እኮ ክሊርሊ ፖለቲካል ኢንቴንሽን ምንም እንትን የለው፣ ሌላ ምንም እንትን የለው። የትግራይ ህዝብ ፖለቲካዊ ጥያቄዎች የትግራይ ህዝብ ባለፈው ሶስት ዓመት አራት አመቱ ማለት ነው። በዚህ ካሊ የራሱ መብት ለማስከበር እየከፈለው ያለው መስዋዕት አለ። የህይወት መስዋዕት አልከፈለም እንጂ፣ በዚህ ሁለት አመትም በጣም ከፍተኛ ችግር ነው ያለው። ብዙ ተፈናቃይ ህዝብ ነው ያለው። ገና ጥያቄውን በአግባቡ አልተመለሰም። ከፍተኛ የሆነ የኢኮኖሚ የማህበራዊ ችግሮች አሉ በትግራይ። ስለዚህ ወደ ተረጋጋ ኑሮ መግባት አልቻለም። ስለዚህ ወደዛ እንዲገባ ጥያቄ ያለን አካላት አለን ስሪየስ የሆነ ጥያቄ ማለት ነው የህዝብ ጥያቄ ይመለስ የሀገሪቱ በህገ መንግስቱ መሰረት ይተዳደር ወደ ኖርማላይዜሽን እንግባ ህገ መንግስቱ ተግባራዊ ይሁን ያ ያ ስትሮንግ የሆነ ጥያቄና ሀሳብ ያለን ሰዎች አለን በዚህ ክልል ምንም የሚታወቀ ነው ስለዚህ ከዛ ለማስዋጣት ያለው አማራጭ የተለያየ አጀንዳ ማንሳት ነው። ከኤርትራ ጋር ሆኖ ኢትዮጵያ ለማውጋት ነው። ወርቅ እየዘረፍ ነው፣ ብረት እየዘረፍ ነው፣ እንደዚህ ሀብት አላቸው፣ እንደዚህ ግንኙነት ወደ እንደዚህ አይነት ነገር እየገባ ያለ በዚህ ካሊ ክሊር ነው። በቃ እኛ ከዛ አውጥቶ ህዝቡን ባልሆነ መንገድ ተደናግሮ በእኛ ላይ ያልሆነ መጥፎ ስሜት እንዲይዝ ማድረግ ነው። እኛ ግን እንደዛ አይደለንም። በዚህ ካሊ እዚህ ትግራይ ተወልደን ያደግን ነን። ኢትዮጵያን በአግባቡ የምናቅ ለኢትዮጵያ ያገለገልን ሰዎች ነን እውነተኛ ሀገራውን ብሔራዊ አጀንዳዎቹ በአግባቡ በሰላማዊ መንገድ እንዲፈቱ ጥረት የምናደርግ ሰዎች ነን ብዬ ነው የማምነው። ፐርሰናሊ እኔም እዛ ውስጥ ነው ያለሁት። ስለዚህ ይሄ ወጣ ያሉ አንዳንድ ነገሮች የሚመጡ ጀስት ፍጹም እየተሳሳቱ የተሳሳቱና በዚህ አጀንዳ የግልና የግሩፕ ኢንተረስት ያላቸው ሰዎች ነው የሚያነሱት፣ እና ያሳዝናል። የትግራይ ህዝብ ገና ችግሩ ሳይፈታ ወደ እንደዚህ አይነት አሁን ግለሰቦች ነን እኛ እኮ እኛ ጋ የሆነ ችግር አለ ቢባል እኔ የሆነ እስከ መስዋዕትም የሚደርስ የሆነ አይነት ፕሮብሌም በኔ ጋ ቢኖርም ፕሮብሌም የለውም ችግር አይሆንም። ትልቁ ችግር የሚሆነው የህዝቡ ጥያቄ በአግባቡ አለመመለሱ ነው። ብዙም አልጨነቅበትም ለግሌ፣ ምክንያቱም እኛ ከመስዋዕት በአጋጣሚ የቀረን ሰዎች ነን እንጂ በአስራ ሰባት አመት ብዬ ነበር የሰጥ ግልም በአጋጣሚ የቀረንን በኢትዮ ኤርትራ ጦርነትም የተካፈልንን በዛም ጊዜም የቀረንን የአሁኑ የሶስት አመት የሁለት አመት ጦርነትም ልንሰዋበት የምንችል እድል በጣም ሰፊ ነበር። አጋጣሚ ነው የወጣ ነው። ስለዚህ የግላችን ጉዳይ አይደለም። የህዝቡ ጥያቄ በአግባቡ ሳይመለስ ወደ እንደዚህ አይነት ትርምስ እንዲገባ ዳግም መጋበዝ ግን ጥሩ አይደለም። ለፌዴራል መንግስትም አይጠቅመውም፣ ለትግራይ ህዝብም አይጠቅምም፣ ለአካባቢውም አይጠቅምም። ወደ እውነተኛ መፍትሄ ብንገባ ነው የሚቻለው የሚል እምነት ነው ያለ። እንደዚ አይነት አቋም ነው ያለኝ እኔ በግል ብትጠይቀኝ። ግን ለማንም ስለ እኔ በዝርዝር የሚያውቁት መከላከያም እያለሁት ድሮም በትጥቅ ትግል በቢዝነስ ዓለምም አንድ ሰባት ስምንት አመት ቆይቻለሁ። አሁንም በዚህ በትግራይ ያለፈው ሶስት አራት አመት ብጠይቅ የህዝቡ ባህል፣ ታሪክ፣ ማንነት ማቅ ነኝ። ያና ክብሬ የሚሄድ ነኝ ስራ የምሰራ ነኝ። አላስፈላጊ ነገር የማደርግ ሰውም አይደለሁም እና ዝም ብሎ ውሸት የሆነ ፕሮፓጋንዳ ነው እባክህ። በቅርቡ አድዋ ላይ ጀኔራል፣ በተደረገ አንድ ስብሰባ ላይ የትግራይ ሉዓላዊነት ያልተመለሱ ግዛቶችን ማስመለስ የሚቻለው በቀዳሚነት ተፈናቃዮችን ስንመልስ ነው ብለዋል። የፌዴራል መንግስቱ በተግባር ለዚህ ተግባባሪ እንዳልሆነ በተደጋጋሚ ከወሰዳቸው እርምጃዎች አሳይቷል። ተፈናቃዮችን መመለስ የሚሉትን ትግራይን ግዛት ያስመልሳል ብለው ነው የሚያምኑት። ይህንን ለመተባበር ፈቃደኛ ያልሆነ የፌዴራሉ መንግስት እንዴት ነው የሚመለከቱት እርስዎ? ከዚህ አንጻር ማለት ነው። ከተፈናቃዮች ማስመለስ ጋር ለምን መሰለ ውል አለን፣ የፕሪቶሪያ ውል አለ። ስለዚህ ውሉ እንዲፈጸም ነው አሁንም ጥረት እያደረግን ያለን። ፌዴራል መንግስት ፍጹም ተባባሪ አይደለም ብለን ሙሉ በሙሉ ወደ ድምዳሜ አልደረስንም። የተለያዩ ጥያቄዎች በአግባቡ እየቀረቡ ነው። በክልሉ መስተዳደርም፣ በፓርቲውም፣ በሰራዊቱም፣ በሁሉም ያ እየቀረበ ነው። ስለዚህ እኒየው እዛው ያለው ነገር አልተቻለም ብለን ከምንዘጋ እስከ አሁን ያለው ጊዜ ብቁ ምክንያት አለው ብዬ አላምንም። ምክንያቱም ሶስት ነገር ነው። ተፈናቃይ መመለስ ብቻ አይደለም። እዛ ያለው ህዝብም እኮ የትግራይ ህዝብ አካል ነው። ያ ህዝብ ምዕራብ ያለ ጸለምት፣ ያለ ራያ ያለ ህዝብ ራሱ ነጻ ወጥቶ የክልሉ ህዝብ አካል መሆን አለበት። መሬቱ አይደለም ትልቁ ነገር፣ ህዝቡ ነው። የተፈናቀለ ህዝብ አለ፣ እዛም ህዝብ አለ። ህዝቦቹ ነው ወደ ቦታቸው መመለስ ያለባቸው ራሳቸው በራሳቸው ማስተዳደር ያለባቸው። ስለዛ ጉዳይ ላይ ሌላ ጊዜ በስፋት መነጋገር ይቻላል። እንቅፋቶች አሉ። ፌዴራል መንግስትም፣ በውሉ መሰረት በአግባቡ እየፈጸሙ ነው የሚል እምነት የለኝም። እኛም የራሳችን የውስጣችን ፖለቲካዊ ፕሮብሌም ስላለ በአግባቡ ጥያቄያችንን ከፌዴራል መንግስት ጋር በመሆን መስራት ነበረብን። እኛ የራሳችንም ፕሮብሌም አለን። የገለ የገለ ለማለቱ ገና ጊዜው አልደረሰም። በደንብ ክሊር ማድረግ አለ የራሳችን ፕሮብሌም አለን እኛ በጻጾሙ ላይ። ስለዚህ ፌደራል መንግስት ፍጹም አይ ያረገውም ከአሁን በኋላ ብለን ከፕሪቶሪያው ውል ውጭ ጉዳይ ማየት የለብንም። አሁንም በትግል ላይ ነው ያለ ነው እና እስክንየው የሚል እምነት ነው ያለኝ። እስካአሁን አለመፈጸሙ ግን ያው አሁን ላለው ፖለቲካዊ ፕሮብሌም በትግራይ ውስጥ የራሱ አስተዋጽኦ አለው። በመጨረሻዎቹ ጥያቄዎች ላይ ነው ያለሁት። አሁንም ወደ መከላከያው መግለጫ ልመለስ እና እሱን ጥያቄ ከማንሳቴ በፊት በመከላከያ ውስጥ ምን ያህል ዓመት ነው የሰሩት ጄኔራል? አስራ ዘጠኝ ሰማኒያ ሶስት ኦልሞስት ደርግ ከተደመሰሰ ጀምሮ እስከ ሁለት ሺህ ሶስት መጨረሻ እስከ ሁለት ሺ አራት ባለው ኦልሞስት ሁለት ሺ ሶስት መጨረሻ አካባቢ ነው የወጣሁት። በምን በምን ኃላፊነት ላይ ነበር የሰሩ? ወደ አዲስ አበባ ስንገባ የክፍለ ጦር አዛዥ ከነበሩት የትፒኤልኤፍ፣ በዛን ጊዜ ወደ አስራ ሁለት ክፍለ ጦሮች ነበሩ፣ አንዱ አንዱ እኔ ነበር ከማዘው ከዛ በኋላም በክፍለ ጦር አዛዥነት ነበረ ለረዥም ጊዜ በፌዴራል መንግስትም፣ የአስራ አንደኛ ክፍለ ጦር ኦጋዴንም ነበርኩ። መብራ ከዛ በኋላ ሀያ አንደኛ ክፍለ ጦር አዛዥም ነበርኩ በኢትዮ ኤርትራ። ከዛ ስታፍ ነበርኩ የመጀመሪያዎቹ በአዲሱ የፌዴራል መንግስት ሲቋቋም ሰራዊት ሲቋቋም ሆለታ የነበረ የመስመራዊ መኮንኖች ማሰልጠኛ ማዕከል አዛዥ ነበርኩ ከኢትዮ ኤርትራ በፊትም በዛ ኢትዮ ኤርትራ ካለቀ በኋላም ተመልሼ የስታፍ ኮሌጅ ለመጀመሪያ ጊዜ የተቋቋመው እዛ ጃል ሜዳ ያለ የዛ አዛዥ ነበርኩ ለረዘም ያለ ጊዜ አንድ ስድስት አመት አካባቢ በዩኒት ነበርኩ ስድስት ስምንት ወደ አስር አመት አካባቢ ግን በማሰልጠኛ ማዕከሎች ነበርኩ። የሆለታም ነበርኩ፣ የጃል ሜዳም ነበርኩ። የጠቅላላ የሰራዊት የስልጠና ምክትል አዛዥም ነበርኩ። ተኋላ መጨረሻዎች አካባቢ ኦፕሬሽናል ምክትል ነበርኩ፣ የትሬኒንግ መምሪያው ማለት ነው። የወድ ወረዳ ምክትል ነበርኩ መጨረሻ ሁለት አመት። በአሁኑ ሰዓት የመከላከያ ሰራዊቱ አመራሮች መሀል እርሶ አለቃቸው ሆነው እርሶ ስር የሰሩ የሚያስታውሷቸው አሉ? ደህና ይቅርብኝ፣ ብዙ ይቅርብኝ። ይህን ጥያቄ ለማንሳት ምክንያት የሆነኝ በመከላከያው መግለጫ ላይ እርስዎን ወታደራዊ እውቀት የሌለው፣ ታወቃል እኮ መላው ሰራዊት የኢትዮጵያ ሰራዊት ምን የስታፍ ኮሌጅ ዲን ነበርኩ ያልከው፣ ወታደራዊ ኮማንዳንት ነበርኩ ካልከው እኮ ብዙዎቹ አሁን ያሉ ጀኔራሎችም ኮሎኔሎችም እኔ ነበር ያሰለጠንኳቸው ይታወቃል። እኮ ምን የማይታወቅ ነገር አለ እንዴ? ክሊርሊ የሆነ ሰው ብትጠይቅ እኮ የኔ ፕሮፋይል በመከላከያ ይታወቃል። ምንም እኔ ይሄንን አሰለጠንኩት ይሄንን መራሁት ለማለትም ለእኔ የሚመጥን አይደለም፣ ግን ብዙዎች እኮ ጓደኞቼ ናቸው። ሁሉም አሰለጠንኳቸው ልል አልችልም። በጣም ብዙ ትግራይ ውስጥም ካለ እዛም ካለ ራሴም እየሰለጠንኩት ያሰለጠንኩትም ብዙ ነው። ስለዚህ በሚሊተሪ እውቀት ላይ ዝም ብሎ እዛ ያለው እኔን የሚመጥን አይደለም። አንደኛ አካዳሚካልም እኮ የመጀመሪያ እና ሁለተኛ ዲግሪ ያለኝ ሰው ነኝ። ሚሊተርል ደግሞ ያውም በትሬኒንግ በዛን ጊዜ አመራሮች የነበሩ ሁሉም ሰው በተጠይቃቸው ያውቃሉ። በቲፒኤልፍም ድሮ በረሃ እያለንም አሁንም እዛ መከላከያ እያለሁም ከገለበልጣለሁ ከገለበልጣለሁ አልልህም። ስም ባይጠቅሱልኝም ከመምሪያ ከእዝ በቁጥር ሊነግሩኝ ይችላሉ አሁን ካሉት የመምሪያ ኃላፊዎች አያስፈልገኝም ስለሚታወቅ ምንም ችግር የለም። አያስፈልገኝም። ፈቃደኛ ሆነው ከኢትዮ ፎረም ጋር ላደረጉት ቆይታ በጣም አመሰግናለሁ ጄኔራል።